አንድም ኃጢአት ማቃለያ የሆነኛል ብዬም ስለሆነ እኔ ለምናገረው ነገር ላደረግኩት ነገር እግዚአብሔር በግላጭ ያለወጣብኝ ነገር ሸፈን አድርጎልኝ እንደ አንድ ጥፋት እንኳ ቢቀንስልኝ ብዬ ወደ ሶሻል ሚዲያው ብቅ ብዬ ይጠቅማሉ ብዬ ማስባቸው መልእክቶች ነው ወደ ሰው እያስተላልፍ ያልኩት። እንዴት ነው መልእክቶቹን የምታዘጋጃቸው ካልካኝ፣ ለምሳሌ የሆነ ነገር አሁን ባጣ፣ አይ እግዚአብሔር ለበጎ ነው፣ እግዚአብሔር ያውቃል፣ እግዚአብሔር ያደርጋል የሚል ነገር አይምሮ ላይ ይዛሉ አይደለ? ይሄን ነገር ሰው መስማት አለበት፣ እኔ ብቻ ይዞ ለምን ይጠፋል? ሰው ማወቅ አለበት። ስለዚህ ያችን ነገር ወዲያው ስልክ ላይ ነው ኖትም ማደርጋት። ከዛ በኋላ ራሲ ነው የምቀርጸው፣ ወደ መስታወት አዞረውና እና እንደውም የመስታወት እየዞርኩ ወደዚህ ጋር እንደውም ስዞር ብዙ ጊዜ እያነበብኩ ይመስለዋል ሰውና፣ አይምሮ ላይ የመጣልኝ ነገር ሰው ወይ አሁን ደግሞ ቲክቶክን እየተጠቀመ ያለው ማህበራዊ ሚዲያውን ወጣት አይደለ፣ እነሱ እንዲገባቸው ወይም እንዲረድ ካሉበት ነገር ጨንቋቸው ሳይሆን ይሄ እንዲህ ማድረግ አለብህ ሳይሆን እንዲህ ብታደርግ እንደዚህ እኮ ትሆናለህ የሚለውን ነገር እንዲረዳቸው ቀለል ያ ነገሮችን ግን እግዚአብሔር ብቻ የሚከብርበትን መልዕክት ነው እኔ የማስተላልፈው። ብዙ አልከበደኝም።